ሰላምና ጸጋ ይብዛላችሁ ውድ አድማጭ ተመልካቾች። እንግዲህ ሰሞኑን በእህታችን በቀነኒ ሞት ምክንያት የሶሻል ሚዲያው በተለያየ አቅጣጫ ርዕሰ ጉዳይ አድርጎ እያራገበው ይገኛል። በዚህም ውስጥ መመልከት እንደቻለው አንዳንዶች በቅንነት ለእውነት ሲተጉ ሌሎች ደግሞ በጎጠኝነት ሌሎች የሰሙትን ብቻ በመያዝ ወዲህና ወዲያ ሲሉ አንዳንዶች ደግሞ ለሚዲያ ፍጆታ ሲጠቀሙበት ተመልክተናል። እንግዲህ የትኛው እውነት ነው የሚለውን ለመለየት የሕግ አካል ሁኔታውን እየተከታተለው ይገኛል። በመሆኑም በዋናነት እንግዲህ እውነት ባለቤቷ ጋርና እግዚአብሔር ጋር የሚገኝ ሲሆን ይህንን እውነታ ለማውጣት ፖሊስ የተለያየ ምርመራዎችን እያደረገ የሚገኝ ሲሆን ሙሉ ወደፊት ይፋ የሚሆን ይሆናል። ይህንኑ እንግዲህ በእውነትን ፍለጋ ውስጥ የአሻራ ምርመራ የሰዎችን ምርመራና ሁኔታን ያገናዘበ ምርመራ እንደዚሁ የሕክምና ምርመራና መሰል ነገሮችን ተጠቅሞ እየሄደበት የሚገኝ ይሆናል። ባለፈው በነበረው ችሎትም ላይ ለመገኘት ሞክሬአለሁኝ። በወቅቱ ተጨማሪ ደሜነካ የረከቦት ስር ምንጣፍ እዛው ታችኛው ፍሎር ላይ ነው የተገኘው። በአፓርታማው ላይ የሚኖሩ ሰዎች ማናቸውም የኛ ነው ብለው ያሉት የለም። በቤተሰብም አማካኝነት ደግሞ የርሷ ስለመሆኑ ተረጋግጧል። ስለዚህ ይህኛው የደም ምርመራ የፎረንሲክ ውጤት ይጠበቃል። ሌሎችም ግለሰቦች፣ እናትም፣ ወንድምም፣ ሌሎችም ሰዎች ቃል ሰጥተዋል። የነዚህ እንግዲህ አንድ ላይ ሆኖ በሃያ ዘጠኝ ለቀጠሮ በቀጠሮ ተለያይተዋል። እንግዲህ ይህንን አስመልክቶ የተለያየ ሰዎች ደግሞ እውነታውን ለመደበቅ ጎራ በመፍጠር ሲወራጩ እየተመለከትን ነው። ቀደም ብሎ እንዲህና እንዲ ሆኖ ነው፣ እሱ እንዲህ አያደርግም፣ እርሱ የኛ ጉዳይ ነው፣ መድኃኒት ጠጥታ ነው የሚሉ ለማድበስበስ የሚደረጉ ነገሮች ከቤተሰብም አልፎ ወዳጅ ዘመድን የሚያስከፉ ነገሮች ናቸው እንግዲህ እነኝህን ለመከላከል ሲባል ወላጅ እናትና አባቷ እባካችሁን በቁስል ላይ ቁስል አትጨምሩብን በቁስላችን ላይ እንጨት አትስደዱ የሚል አይነት በንባ የተሞላ ልመና አድርገዋል። ይሄንኑ ልመና ደግሞ እያዩ አንዳንዶች ጎጠኞች ደግሞ ወላጅን በመሳደ የሌለ ብሔር በመስጠት የተለያየ አሽሙር በመናገር ወላጅ ላይ ሲያንጓጥጡ እየተመለከትን ነው። እንግዲህ እንዲህ አይነት ሰዎችን እግዚአብሔር በቤታችሁ ያሳያችሁ እዩት ከማለት ውጪ ሌላ ማለት አይቻልም። ከዚህ ባለፈ ግን ለእውነት በሚል ብሔር ዘር ቋንቋ ሳታዩ ደግሞ እውነትን ወግናችሁ ለእውነት ድምፅ የሆናችሁ ሁሉ እግዚአብሔር አምላክ ይባርካችሁ በማለት ወዳለሁኝ እዚያ በመቀጠል እንግዲህ እንደ መላምት የሚነሱ የሕግን አካሄድ ዳይቨርት ለማድረግ ወይም ደግሞ የሰዎችን ልብ ለማራድ የሚጠቀሱ ነገሮች አሉ። ገና እህታችን ከመሞቷ የመጀመሪያው ሰው ደውሎ ነገረኝ። ጓደኛው ነኝ፣ በረኪና ጠጥታ ከአፏ ላይ ነው የቀማሁት፣ ከዚያ በኋላ የሆነ ነገር ሲወድቅ ነው የሰማሁት አይነት ምስክርነት ሲሰጥ ሰምቻለሁኝ። እንግዲህ ራሷን ከፎቅ ላይ ወርውራ ነው የሚል ነው። ወይም ደግሞ ኦቨርዶዝ የሆነ መድኃኒት ወስዳ ነው የሚል ነው። እንግዲህ እስቲ እንደው ሎጂካሊ እንመለከተው። አንድ ሰው ራሱን ሊያጠፋ የሚችለው ከምን የተነሳ ነው? በምን ምክንያት ራሱን ሊያጠፋ ይችላል የሚለውን ሳይንስ የሚያስቀምጠውን ነገር መመልከት ይቻላል። በዋናነት ሶስት ነገሮች ናቸው። የመጀመሪያው ነገር አንድ ሰው ራሱን ለማጥፋት አቅራቢያ ላይ እየተንደረደረ መሆኑ ከሚታወቅባቸው ነገሮች መካከል አንዱ የሀዘን ስሜት ይታይበታል። ሀዘን፣ ሲተክዝ ቁጭ ብሎ ብቻውን ሲያስብ፣ በሰው መካከል ሆኖ በሀሳብ ጭልጥ ሲል፣ እንዲህ አይነት ነገሮች ይታዩበታል። ሁለተኛው ፍርሃት ነው። ፍርሃት ፍርሃት ይለዋል። ምክንያቱም የተወረረበት ነገር ሊያደርግ ያልሰበውን ነገር ወደፊት መኖርን ሲያስብ ፍርሃት፣ ጭንቀት ስለሚሰማው የፍርሃት ስሜት ይመጣል። ሶስተኛው ባዶነት ወይም ተስፋ ቢስነት ነው። ባዶነት ማለት ምንም አይነት ነገር ማድረግ እንደማይችል የመኖር ተስፋ እንደሌለው ህይወት በቃ ፍጽሞ ደጇን እንደዘጋችበት አድርጎ ያስባል። ከዚህ የተነሳ እንግዲህ በየዕለት እንቅስቃሴ ውስጥ ፍላጎት ያጣል። ስራ የመግባት ፍላጎት ማጣት፣ የምግብ ፍላጎት ማጣት፣ ኢቨን የግብረ ስጋ ግንኙነት ፍላጎት ማጣት፣ ደስታ ማጣት፣ እንቅልፍ ማጣት ያስቸግረዋል እንግዲህ። አንዳንዴ ደግሞ ኦቨርም የመተኛት ነገር በህይወቱ ሊከሰት ይችላል። እንግዲህ እነኚህ ጥቂትና ዋነኛ የሆኑ ምክንያቶች አንድ ሰው ራሱን ለማጥፋት ሲያስብ የሚታይባቸው ምልክቶች ሲሆኑ ቀነኒ በነኚህ ነገሮች ውስጥ አልፋለች ወይ እነኚህ ነገሮች ይታዩባታል ወይ ብለን ስንመለከት እንግዲህ ቤተሰብንም ጓደኛንም የስራ አጋሮችንም ማስረጃ አድርጎ መጠየቅ ሲቻል ከነኚህ መካከል አንዳቸውም እንዲህ አይነት ስሜት ይታይባታል የሚል የቀረበ ነገር የለም። እንግዲህ እህታችን በእለቱ በለቱ የት እንደነበረች በቪዲዮ የተደገፈ ነገር ተለቋል። ልደቷን ለማሰብ ወይም ለማክበር ፎቶግራፍ ስትነሳ እንደነበር ቪዲዮ ስትሰራ እንደነበር እና ማታ ላይ ደግሞ ኬክ ቆርሳ ስትበላ እንደነበር ከዛም አልፎ በስልክ ንግግሯ ውስጥ ለወንድሟ ወደፊት ልትሰራ ስለምታስበው ቢዝነስ ስታወራው ስታማክረው እንደነበረ ያው የሚሰፍር ነው። በቀጣይ የምናነሳው ነገር ከነነፍሷ ያለች እያለች ራሷን ወረወረች ወይስ ከሞተች በኋላ ነው የተወረወረችው የሚለውን ሀሳብ የምንመለከት ይሆናል። አንድ ሰው በሕይወት እያለ ከፎቅ ላይ ተወርውረው ሲወድቅ ያው የጉዳቱ መጠን እንደ ከፍታው መጠን የሚለያይ ቢሆንም ሁለት አይነት ጉዳቶች ሊገጥሞት ይችላሉ ተብሎ ነው የሚታሰበው። የመጀመሪያው ውጫዊ የሆነ ጉዳት ነው። ይሄ ሶፍት ቲሹ ዳሜጅ ይሆናል። መፈንከት፣ መሰንጠቅ፣ ስብራት፣ የእግር ክንድ መገጣጠሚያዎች እነኛ አይነት ነገሮች ስብራት ይኖራቸዋል። ምናልባት ከፎቅ ላይ ራሱን ሲወረውር ሰው ወይ በጭንቅላቱ ወይ በእግሩ ነው መሬት ላይ የሚቆመው። ምናልባትም ብዙ ጊዜ ከሱቅ ላይ ከወረወሩ ራሳቸውን ይዘላሉ። በሚዘሉበት ወቅት በቀጥታ ሄደው እግራቸው መሬት ላይ ስለሚያርፍ መሬት ላይ ሲያርፉ የእግር መሰበር፣ መገጣጠሚያ እንዲህ አይነት ነገሮች ሊገጥሙ ይችላሉ ውጫዊ በሆነ መልኩ ውስጣዊ በሆነ መልኩ ደግሞ እነዚህ ኦርጋኖች ይሄ ሳምባ፣ ጉበት፣ ጣፊያ ዳሜጅ ይሆናሉ። እነዚህ ጭንቅላት ላይ ከወሰድን ደግሞ አንጎል ብሬን ዳሜጅ የመሆን ጉዳት ያስከትላል። ስፓይናል ኮርድ ላይ ደግሞ ስንሄድ ሽባ የመሆንና ፓራላይዝ የመሆንን ጉዳት ሊያስከትል ይችላል ማለት ነው። እንግዲህ ጉዳቱን አደገኛ የሚያደርገው ቅድም እንዳልኩት አንደኛ የፎቁ ከፍታ ነው። ሁለተኛ ይሄ ላንዲንግ ሰርፌስ የምንለው ማለትም የወደቀበት ቦታ ድንጋይ ላይ ነው፣ ሲሚንቶ ላይ ነው፣ አፈር ላይ ነው የሚለው ይህንን ያደርጋል። አወዳደቅም ላይ ወይ እግር ወይ ራስ ነው የሚቀድመው ሶስተኛው የሰውየው ጉዳትን የመቋቋም አቅሙ የጉዳቱን መጠን ከፍ ዝቅ ሊያደርግ ይችላል። ይሄ እንግዲህ በሕይወት ያለ ሰው ላይ የሚደርስ ነገር ነው። አንድ በሕይወት ያለ ሰው ከከፍታ ላይ ከተወረወረ ሰውነቱ ሁሉ ብርጥቅጥቅ ሊል ይችላል። ከከፍታ ስራ ከአምስተኛ ፎቅ ላይ የተወረወረ ሰው ኢሚዲት ላይ ነገር ነው የሚሆነው። ከዛ በመቀጠል ደግሞ ብሊድ ያደርጋል። ትኩስ የሆነ ደም አካባቢው ላይ ይረጫል፣ ይፈሳል። እንግዲህ በቀነኒ ኬዝ እንደምንመለከተው የወደቀችበት ቦታ ላይ የሰውነት መፈረጣጠቅ፣ መበጣጠስ እንደዚሁም ደግሞ ትኩስ የሆነ የፈሰሰ ምንም አይነት ደም እንደሌለ ማስረጃዎች ያስረግጣሉ። ከዚያ ባለፈ እንግዲህ እንዲህ አይነት ካልሆነ ከሞተ በኋላስ የሚወረወር ሰው ምን አይነት ነገር ያሳያል? የሚለው የዚህኑ ተቃራኒ መመልከትም አንደኛው ነገር። ብለድ ክሎቲንግ፣ የደም ፍሰት ኦልሬዲ ቀድሞ ይቆማል። ደም አንድ ቦታ ላይ የመርጋት ምክንያቱም ልባችን ደም ፓምፕ ማድረጉን ስለሚያቆም ብለድ ሰርኩሌሽን ይቆማል። ኢሚዲትሊ እዛ ውስጥ ሆኖ ደም ይረጋል። ከዛ ይሄ ሬድሴል የምንለው ወይም ደግሞ ሽታ ያለው ቀይ ደም መሳይ በአፍንጫና በጆሮ ይወጣል። ደም መሳይ ፈሳሽ ነው፣ ግን ትክክለኛው ሰርኩሌት የሚያደርገው ደም አይደለም። ከልብ መቆም ጋር ምት መቆም ጋር ተከትሎ የሚመጣ ነው። ሌላው ሬሳ ከተወረወረ ከሞተ በኋላ ከተወረወረ ከፍተኛ ድምፅ ይሰማል። የሚገርመው ነገር ታችኛው ፍሎር ላይ ይኖሩ ሰዎች ይኖሩ የነበሩ ሰዎች ተጠይቀው ሲናገሩ የሆነ እንደ ተኩስ አይነት ነው ዱ ሲል ሰምተናል ነው ያሉት። እንግዲህ በህይወት ያለን ሰው መወርወር እና የሞተን ሰው መወርወር ምን ያክል ልዩነት እንዳለው በዚህ መለየት ይቻላል። ለዚህ ደግሞ ሰዎቹ ያሉት ነገር ትክክለኛ ነው ማለት ነው። በህይወት ሳይሆን ህይወቷ ካለፈ በኋላ ስለመወርወሯ ማስረጃ ይሆናል። ከዚህ ባለፈ ሌላው ደግሞ የህግ ክፍተት እናይበታለን። እንግዲህ አንድ ሰው አደጋ ከደረሰበት ወይም አንድ ስፍራ ላይ አደጋ ከደረሰ ኢሚዲየት፣ የመጀመሪያው ስልክ ማቃጨል ያለበት ወደ ፖሊስ ነው ወይም በአካል ሄዶ ፖሊስ መጥራት ነው። ፖሊስ ሲመጣ የመጀመሪያ የሚያደርገው ነገር ባለበት የፎቶግራፍ ማስረጃዎችን መውሰድ፣ እዚያ ቤት ውስጥ ያሉትን ሰዎች፣ አካባቢው ላይ በስፍራው የተገኙትን ሰዎች ለማስረጃ እንዲሆን በቁጥጥር ውስጥ ማዋል፣ ቤቱን መዝጋት ወይም ማሸግ፣ ከቤቱ ሰዎች ባለፈ ደግሞ ጎረቤት አካባቢ ላይ ያሉ ሰዎችን ይዞ መሄድ በቁጥጥር ስር መዋል ግዴታ ነው። እንግዲህ ይህንን የሚያደርግበት ምክንያት ምንድን ነው? መረጃ እንዳያመልጥ። ለምሳሌ ያክል የቀነኒ ስልክ በወቅቱ አልነበረም። በቤት ውስጥ የነበሩ ሰራተኛዋና የባልየው ወንድም በቁጥጥር ስር አልዋሉ። እንግዲህ ጎረቤት አልተጠራም ወይም አልተጠየቀም። ምክንያቱም ኮዙ ግጭት ነበረ ወይስ አልነበረ? ግጭት ከነበረ በግጭት ሂደት ውስጥ ወይ መቷት ወይ የሆነ ነገር አድርጓት፣ ከዛ በድንጋጤ ራሷን ጣለች ለማለት ሊወረወር ይችላል ነው። እንግዲህ ይህንን ለመረዳት ቤት ውስጥ ያሉ ሰዎች በያዝድ ቢያደርጉ ቢደብቁ እንኳን ጎረቤትን ሲስተማቲክ በሆነ መልኩ መረጃ መቀበል ይቻላል። ምን በሚል ድምፅ ሰምታችኋሉ? ከፍ ያለ ድምፅ ነው ወይስ ኖርማል ወሬ አይነት ድምፅ ነው? እየሞቀ የመጣ ድምፅ ነው? ጩኸት ነበረ? የሚሉ ነገሮችን መረጃ ካገኘ ለሞቷ ኮዝ የሚሆነው ነገር የሁለቱ ግጭት ስለመሆኑ እርግጠኛ መሆን ይቻላል ማለት ነው። እንግዲህ በወቅቱ የመጡትን ፖሊሶች ፎቶ ከማንሳት በስተቀር በወቅቱ የነበሩትን በቁጥጥር ስር አላዋሉ። እንዲያውም ፖሊስ ከመምጣቱ በፊት ሬሳዋ በቀጥታ ወዴት ነው የተወሰደው? ወደ ሕክምና ስፍራ ነው የተወሰደው። ይህን ደግሞ ማድረግ በተደጋጋሚ ከሬሳው ጋር የተለያየ ንክኪ እንዲኖር ማድረግ የመጀመሪያው ሰው ወይም መጀመሪያ ጉዳት የደረሰባት የተመታችበት ቦታ አሻራ እንዳይታወቅ የማድበስበስ ስራ ነው። ብዙ ጊዜ ሰዎች እንደዛ ነው ያደርገው። የፈለገ ቢሆን አንድን ሰው ለመርዳት ብዬ ነው ብላችሁ አንድን ተመቶ የወደቀን ሰው አንስታችሁ እንኳን ወደ ሐኪም ቤት ብትወስዱት ሐኪም ቤት አይቀበላችሁም። የህክምናው ባለሙያ በመጀመሪያ ደረጃ ፖሊሲ ይምጣ ይላል፣ እጁን ከማሳረፉ በፊት። ምክንያቱም የእሱ እጅ ካረፈበት፣ እሱም አሻራው ስላለበት በቀጥታ እሱም ወደ ዘብጥ እያለ ይወርድ ይችላል። ስለዚህ የመጀመሪያ የሚደረገው ነገር የህግ ባለሙያ እንዲቀርብ እንዲመጣ ማድረግ። ከዚያ ውጭ ደግሞ አሻራን ሊያሳርፍ በማይችል መልኩ ተጠቅማችሁ ሰፖርት ማድረግ ነው የሚጠበቀው። ሰው በመኪና አደጋ ሊጎዳ ይችላል። መንገድ ላይ ፌንት ነቅሎን ይችላል። በተለያየ አይነት መልኩ በትክክል የህክምና ማስረጃ እስካልተገኘ መጀመሪያ በዚያ ስፍራ ላይ የነበረ ወይም የተገኘ ሰው ተጠርጣሪ ሆኖ በቁጥጥር ስር ይውላል። ሶ ይሄ እንዳለ ሆኖ እንግዲህ በዚህ ባየነው ማብራሪያ ውስጥ ቀነኒ ራሷን ስላለመወርወሯ ናይንቲ ፋይቭ ፐርሰንት አሹሪ ያደርገናል ይሄ